ሰላም ሰላም፣ እንዴት ናችሁ? ይህ ስለ እናት ቻናል ነው። በዚህ ቻናል ላይ ስለ እናትነት የምንወያይበት፣ የምንማርበት፣ ያላወቅነውን የምናውቅበት ቻናላችን ነው። እኔ በበኩሌ ደግሞ ለእናንተ ይጠቅማል ብዬ ያሰብኩትን ይዤላችሁ መጥቻለሁ። እናንተ ደግሞ ላይክ፣ ሰብስክራይብ በማድረግ ተባባሪውን እባካችሁ። ላለው በባለፈው ቪዲዮ ስለተባበራችሁኝ በጣም አመሰግናለሁ። አሁንም ትብብራችሁ አይለኝ በጣም ስለሚጠቅመኝ ነው የምጠይቃችሁ፣ እና ለእናንተ በጣም ይጠቅማል ብዬ ያሰብኩትን ነገር እናንተን ለመጥቀም ይዤ እስከመጣው ድረስ እባርካችሁ። እናንተም ካስደሰታችሁ ቪዲዮ ላይክ ሰብስክራይብ በማድረግ እንዲሁም ደውሏን በመጫን ትብብራችሁን እጠይቃለሁ ማለት ነው። ዛሬ እንግዲህ ብዙዎቻችን ሆስፒታል ምን ይዘን መሄድ እንዳለብን ማንም አይነግረንም። በዛሬ ቪዲዮ በጣም አስፈላጊ ወይም ሆስፒታሉ ራሱ ይዛችሁ ብትመጡ የሚለውንና ለምን አልባት ብለን የምንይዘውን ነገሮች ለእናትም ለልጅም እናያለን ማለት ነው ስለዚህ በመጀመሪያ በጣም አስፈላጊ ወይም ሆስፒታል የሚጠይቀን እኔ መጀመሪያ ለራስሽ የሚያስፈልግሽን ነገር ልንገርሽ አንደኛ ሞዴስ ይህ በጣም አስፈላጊ ከወለድሽ በኋላ በጣም ብዙ ደም ስለሚፈስሽ ግዴታ ያስፈልግሻል ማለት ነው ሁለተኛ ነገር ደግሞ ፓንት ከሶስት በላይ ብትይዥ አሪፍ ነው። ምክንያቱም ከሞዴሱ ሊያልፍ ስለሚችል እንድትቀይሪ ማለት ነው። ልብስ ወይም ቢጃማ፣ እኔ ሺቲ ቢሆን እመክራለሁ እንደ ራሴ እንዲመችሽ ለመውለድ ቢያንስ ሶስት ያስፈልጋል። እረ አራት ብታደረጊው ይመረጣል። ምክንያቱም አንድ ከመውለድሽ በፊት የምትለብሽው ልብስሽ በተለያየ ነገር ሊበላሽ ስለሚችል ልትቀይሪ ትችያለሽ። ከወላች በኋላ ወደ ቤት ስትሄጂ፣ በጣም በአጠቃላይ ልብስ ያስፈልጋል ብዬ ነው የማስበው፣ ከራሴም ልምድ ማለት ነው። አራተኛው ጋውን ወይም ደግሞ ሞቅ የሚል የሚለበስ ነገር ያስፈልጋል። ሰውነትሽ ክፍት ስለሚሆን ብርድ እንዳይመጣሽ መጠንቀቅ ስላለብን፣ ጋውን ወይም ደግሞ ሞቅ የሚል ነገር ካለ በጣም ያስፈልጋል እሱ ማለት ነው። አምስተኛ መሪንዳ ነው። እንደኔ አሁን ይሄ ከራሴ ልምድ ነው የምነግርሽ። መሪንዳ ስትወልጂ ወይም ከወለድሽ በኋላ ደም ስለሚጠቃ በጣም አስፈላጊ ነው። ለልጅሽ ደግሞ ምን ያስፈልጋል? በጣም አስፈላጊ የሆኑትን ወይም ደግሞ ሆስፒታሉ የሚጠይቀው ምንድን ነው? አንደኛ ዳይፐር ነው። ሁለተኛ መጠቀለያ ያስፈልጋል። ሶስተኛ የሕፃናት ብርድ ልብስ እንዲሞቀው የምትጠቀልይበት ማለት ነው። አራተኛ ጡጦ፣ ምናልባት ጡትሽ እምቢ ሊል ከቻለ ጡጦ አስፈላጊ ነው። ሌላኛው ምንድነው? የዳይፐር ቲሸርት ያስፈልግሻል፣ ማለትም ከታች መቆለፊያ ያለው ቢያንስ ሁለት ወደ ቤስቴጅ የምትቀይሪው እና እዛው እያለ የምታደረጊለት ማለት ነው። ስድስተኛ ምንድን ነው ሮምፐር፣ በአማርኛ ስሙ ስለማላውቀው ነው ይሄ ምስሉ ላይ የምትመለከቱት ማለት ነው። ቢያንስ ሁለት ያስፈልጋል። እና እንግዲህ ይሄ ያስፈልጋል ሆስፒታል ስትሄዱ። ለምናልባት ደግሞ አንሶላና ብርድ ልብስ የራሳችሁን የምትፈልጉ ከሆነ መያዝ ትችላላችሁ። ለዛሬ እንግዲህ ይሄ ይጠቅማል ብዬ ያሰብኩትን ይዤላችሁ መጥቻለሁ። እናንተ ግን ላይክ፣ ሰብስክራይብ እና ደውሏን በመጫን ትብብራችሁ አይለየኝ። አመሰግናለሁ።